ዘመድ ጥየቃ ሄደን ይሁን ንፍሮ በሻርቧ ቆጠች። እዚች ጎረዋ ደሞ ሁሉ ለሚ ትባላለች። ይሄ መሀመድ ይባላል። መቻሽ የደማ ሁሴን እብራሂም እያላላ አህያውም እየጮህ ሰዎቹ እየጠየቀ ነው መንገድ ከዛ ከፍ ብለህ እንትን አለ። የቷል ይሄ ነው የሚከተል መንገድ ያ

ይችን የምታህላ አህያ ይችን ትንስ እየኮሌላ ወልዲ አብለሽ ይህ ቀመሌ ይባላል። ቀመሌዎች ሀገራችሁ። አሁን ደሞ ዘመድ ጥየቃ እየሄድን ነው።

አገሩ፣ ይኸው ንፍሮ ደሞ ዘመር ልጠይቅ ሄዲ ዘመር ጥየቃ ንፍሮ በሻርቧ አሁን ሰርግታ

መቀሌዎች አገራችሁን ውመሻ አላ የሚያምር ደስ የሚል ሀገር ነው ያላችሁ። ወላሂ መቀሌ ለሚ አየሩ እኔ በጣም ደስ ያለኝ ደግሞ አየሩ፣ ንፋሱ ደስ የሚል አየር ነው ያለው።

ሴቶች ወደኋላ ቀርተንባቸው ወንዶች ቁጭ ብለው እየጠበቁን ነው።

ይች ጎረዋ ደሞ ቱሉ ላሚ ትባላለች። እንደውም ወደ ሌላው ዘመዳችን ቤት እየሄድን ነው። አማሞት አስተሚ መጣ እንዴ

ቶሎ ላሚ ገና አሁን ድምቅ ብላ ታየች ማንኛውም ማን